የኢትዮጵያ ህዝብ ሳይጠይቅ አዋጣ። እሱ ምራሴ የሆነ ነገር ሰጥቸዋለሁ። ሳይጠይቅ አዋጣ። እሱ ምስኪን ህዝብ ነው። ዲያስፖራ ችግር ሞቲቬት ላደረጋችሁ ነው፣ ላያችሁ ነው አለ። እሱ ሶሻል ሚዲያ ነው፣ ማንም ይበጠረቃል። ቀጠልም ኢትዮጵያን ገባ የእናቱን ቤት አሳየ፣ ቤተሰቦች የእናት አባቱን ላይፍ አሳየ። ሁለት ቀጠለ ብሮድካስቲንጎች ላይ ቀረ። ብሮድካስቲንጎች ላይ ሲቀር እነዚህ ብሮድካስቲንጎች የተለያዩ ትልልቅ ብሮድካስቲንጎች መቼስ ሜዲን ካናዳ ቲሸርት እና እሱ ለሱ ይወጡላቸው ለሱ የወጡለት ህዝቦች የሚያመርቱት አቦጃዲ እኩል ቢቀመጥ ለምሳሌ እዚህ ጋር ሜዲን ካናዳ ትሸርት አለ። እዚህ ጋራ ደግሞ በሀገራችን ሸማኔዎች የተሰሩ ትሸርቶች አሉ። ገበያ ላይ ቢወጣ ይሄ ምስኪን የኢትዮጵያ ህዝብ፣ እንኳን የደቡብ አይደለም የአዲስ አበባው ህዝብ ይሰለጥን የሚመስለው እና ሜዲኒቱ ነው የሚገዛው። ሜዲን ካናዳ ማርክ ራሱ ብራንዱ ዓለምን ተቆጣጥሮታል። የስልጠና ሀገር ኦፍኮርስ ኳሊቲን ጠብቀው ነው የሚያመርቱት። ቶፍስ ምናምናም ነገር ቴክኖሎጂ ሄዱ ናቸው። መኮለኪያ ምን ቴቸው ትምህርታቸው በቃ በአጠቃላይ ስጵስትላ ካንትሪ ከዛ ካንትሪ የመጣ ነው። እዚያ ላይ እናቱን ቤት አሳይ በጣም ሪዝን በጣም ትልቅ ቤት ነው ያላቸው። በጣም ትልቅ ሆቴል ነው ያላቸው። በጣም ትልቅ ነገር ነው ያላቸው። ተገረመ። በአግራሞት ውስጥ ነው ያለው። አዶኔ እስቲ እንደሃ ነው ለራሱ ያደረጋቸው ነገሮች ለ ለምሆኑ ሲጠይቅ አይፈልግም። የቤት ሰው ሰደበኝን በራሴ ይወጠዋሉ። ዛሬ ባልወጣው ከአመት ባልወጣው እናንተ ለችግር ሲደርስ፣ ያቺ ጂጂን ስትሰድብ ዝም ብለናት ነበረ። የግል ችግር የለባትም እንዳንቺ ያለውን አነፃ አውጣለሁ ብይን የተሰደብኩት። ስቶፕ ከዚህ በኋላ ስሜ እንዳት። እኔ ኦሮሞ አይደለም እኔ አይስወር ነው የምላችሁ የሚከፈለውን ከፊጌ ደማችሁም ባወጡ ደስ ይለኛል። ደማችሁ ዶንት ኮል ማይ ኔም ኦሮሞ ብላችሁ እንዳትጠሩ። ኦሮሞ ብላችሁ እንዳ አይስወር አይስወር የልጆቼ አይስወር በ ኦሮሞ እንዳትንካባል አይ ዶንት ላይክ ዩ ጋይስ ሊቭ ሚ አለ። በተለይ ኦሮሞ ናችሁ ስሜ እንዳትጠሩ። አይ ዶንት ኬር። የመጨረሻ እንዲቆርጥላችሁ ልንገራችሁ። ተመጦ የሚወጣ ከሆነ ኦሮሞ የሚባለውን ነገር አወጣዋለሁ

ስለዚህ አዶና የምትባል ሰውዬ አሁንም እመጣበታለሁ። ለእኔ ብቁም አይደለህም፣ ልክም አይደለህም፣ አትመጥንም፣ አትመጥንም። ነገ ደግሞ እናንተ አዘጋጆች፣ እናንተ አዘጋጆች እንዳትቆጩ እንዳትቆጩ ነገር የተጨማለቀ ስራ ሲሰራ ቢገኝ የማታውቁትን ሰው መርጣችሁ ቢገኝ እራሳችሁ ናችሁ። የምታውቋቸውን ልጆች ምረጡ፣ በፊት ለፊታችሁ ያደጉ፣ ትናንት የነበሩ ዛሬ መንጋይ ደርሱ ጨዋዎችን ምረጡ። ከሀሽሽ ነፃ ይወጡ፣ ከአልኮል ነፃ ይሆኑ፣ ከሀሽሽ ከአልኮል ነፃ ይሆኑ ሲጫወቱ እራሱ እዚህ ጋር ቁጭ ብለው እግዚአብሔር ምስክሬ ነው በተለይ ጆን ዳንኤል ና እኔ እናውም በጣም ሬስፔክት አለኝ በነገራችን ላይ አይ ቲንክ የመጠጥም ሰው አይደለም ብዙ ሲናገራቸው የሰማሁት ነገር አለ ምንድን ነው ያለው የሆነ ቦታ እንኳን ለመሄድ እናቴን አስፈቀጀ ነው ጨዋዎች መሸለም አለባቸው ጨዋዎች መሸለም አለባቸው ብዙ

ላንቃይ እስከሚቃጠል ድረስ ደም ምርመራ እራሱ ያስፈልጋል። ሌላው ቢቀር ደም ምርመራ እንዳለ ውድድሩ የምትወዳደሩ ሀሸሽ ለመውሰዳችሁ እና ላ ለመውሰዳችሁ ደም ምርመራ መምርመራ አለባችሁ። ደም ምርመራ ሽንት ማለት አለባችሁ። ኦኬ። ያንን የማታረጉ ከሆነ ያንን የማታረጉ ከሆነ ቀጥታ ይህንን ሰው አስወጡ። የሚወጣባቸው ሪዝን የሆኑ ኬዞች አሉ። አንዱ ኬዞ ግን ካናዳዊ ነው። ከውጭ መጣው ከውጭ መጣው። እንዴት ነው ሰው አንድ የሆነ ሰውዬ መጥተው ሀገራችን ላይ ከውጭ መጥተው ቤታችን ገብቶ እኔ የምኩል ነው የዚህ ቤት ኃላፊነት ኖ ኖ ኖ ኖ። ኢትዮጵያዊ ነህ፣ የስ ኢትዮጵያዊ ነህ፣ ችግር የለም። እንደዛ ከሆነ መማር መግባት አለባት። መማር መግባት አለባት። ፊፊ መግባት አለባት። ኖ ሁሉም በውጭ ያለ ኢትዮጵያዊ ቲክቶከር በሙሉ መግባት አለበት። ያላስገባችሁበት ያልመረጣችሁበት ምክንያት አሁን ደግሞ ምን እያሉ ነው የሰማሁት? ምንድን ነው እያሉ ሰው ነው መርጦ የሰጠነ ኮሚቴ የለውም እንዲያስመራጭና መራጭ ህግ አጽዳቂና አርቃቂ የላችሁ እንደ አንድ አዋርድ አዋርድ እኮ ብዙ ብራንች አሉት እኮ ኔቶች እኮ አሉት። ምን ምን መስራት እንዳለብን እናንተ ሰዎች አስተካክሉ፣ የምትሰሩትን ነገር አ ምሱ በ ከሆነ ኮ ነገሮች ከሆነ ሮዛም የውጭ ዜጋናት መወዳደር የለባትም። ያ ወይንም ውድድሩ ኢንተርናሽናል ነው፣ ሁሉም መካተት አለበት። ጥናት ማድረግ አለባችሁ። እናንተ የምታውቁትን የምታውቁትን ነው ደስ ያላችሁን ሰው ብቻ፣ ወይ ዝም ብላችሁ የምታስገቡ ከሆነ ስቲል ትክክል አደላችሁም ማለት ነው። ትክክል አደላችሁ፣ አልጨረሳችሁም። ጨርሱ፣ በደንብ አርጋችሁ ጨርሱ። የምታወዳደሯቸውን እና ጠረጴዛ ላይ የምታቀርቡልን የምንመርጣቸውን በደንብ አሳውቁ። ኦኬ ነው ወይስ ምንድን ነው? እኔ ምንም አልገባኝም። ማን መራጭ አረገሽ? ማን አባ መራጭ አረገ? አንተስ ራስ ማን አባ መራጭ አረገ? ማን አባህ መራጭ አረገ። ሀገርን ለቀ ሄደ፣ ተዝረክርከ ወድቀክ፣ እንደገና ደግሞ መተህ መልሰህ ክርስቲን፣ ይሄ መተ ደግሞ እንትን ልትሆን ትፈልጋለህ እንዴ? ኖ ኢትስ ኖት ወርክ። ኢትዮጵያ ውስጥ ያሉት በመከራ እዚህ ጋር የደረሱት አንደኛ መውጣት አለባቸው፣ ምርጫው ላይ መቅረብ አለባቸው። አዶና እየፈ እኔ ልንገራችሁ፣ ማንም ሰው ወድቆ ይነሳ፣ ድራግ ላይፉን በድራግ ውስጥም ሆነ በምግብ ውስጥም ሆነ በሲጋር ስ አም ኖ ፕሮብሌም፣ አም ኖ ፕሮብሌም፣ ችግር የለብኝም። ብቁ ግን አይደለም። ብቁ አይደለም። እቺ ሮዛም ለንደን ያለችው ኖ ውጭ ናት ያለችው፣ አትመረጥ። ሀገር ውስጥ ያሉት ናቸው መወዳደር ያለባቸው፣ ሀገር ውስጥ ናቸው መወዳደር ያለባቸው። እኔ እንደዛ ነው እንደዛ ነው መሆን ያለበት ነው የምለው። ዩ ዶንት ሀፍ ሞዴሬተር ቆይ፣ ሞዴሬተሮችን ቆይ፣ የእሱ ዘመዶች ናቸው ሰብስቤያቸው ያለው። እያንዳንድሽ ሞዴሬተር እንዳለ ነው ማነሳሽ። አይዝመብህም

ነጭ ግን ትግራይ ቦይ ይሄ ልንዬ እንኳን ጓደኛዬ ነሽ ችግር የለውም። ኦኬ ሳምሪ ምንም አትሰራም። ኖረችም አልኖረችም መታ ብሎ ካታረገ ትዝም አንላትም። ስለዚህ ምንም አትሰሪም። እንውጡ። አይ ስዌር ይሄ ልጅ ካልወጣ ትልቅ ታሪክ ነው። መጣ የምንፈጥነው ታያለሽ። ዩ ዊል ሲ ቤቢ አይ ስር መጣት አለበት እናንተ ብልጭልጭ ነገር ስታዩ አደለም፣ ቮት ነው የምትሰጡ ናቸው። ከውጭ የመጣ በሙሉ እየተሸከመሽ እየመጣ ነው። እንትን የሚለው ዲያስፖራ ሄዶ ማንም ምናምኑን ተጨማልቆ የሚመጣበት ነው። ዝም ብሎ ጤነኛውን ማንንም እየተቀበልሽ እዛ ፓዶናይ፣ የግል ችግር ያለበት ይመስልሻል እንዴ? ክራቴራውን አያሟላም ነው እያልኩሽ ያለሁት አያሟላም፣ ብቁ አደለም ልጅ ማሻወሪ ብቻ ነው እሱ በራ ወይኔ አሁን አዶነ በእና አሁን በራሴ ምን ሰራሽ ቢባል 27 አመት ተዘብዝፎ የነበረው ኢን ወሩ በላ ኢህአዴግ የሚባለውን ስርዓት ነቅዬ ጣልኩት፣ ከህዝብ ጋር ሆኝ አንተ ምን ሰራ ብትባል ፎር ኤግዛምፕል ማለት ነው አዶነ ምን ሰራ ምን ሞዴሬተር አረክ ምን ሞቲቬተር አረክ በራስህ ቤት የሌለህ የኢትዮጵያ ህዝብ ነው ኪራይ የከፈለልህ። ዩ ጋዴሚት ምን ስታረግ እራስ እንኳን ኮንትሮል ማድረግ ያቃተ ሰውዬ፣ ዩ ጎ ላይፍ ስትሪም ሁለት ሚሊዮን የሚያክል ነገር ይዘህ ሁለት ሚሊዮን ተመልካች ይዘህ የቤት ኪራይ መክፈል ያጣ ሰውዬ፣ እነዚህ ህዝቦች የኢትዮጵያ ህዝብ፣ የአሜሪካ፣ የአውሮፓ፣ የአረብ ሀገር ባይኖር ኖሮ ምን ይደረግ ነበር? ሁለት ሚሊዮን ቲክቶክን እንኳን መስራት በቲክቶክ እኮ መስራት ያውቃት ሰው አሁንም፣ እስቲ ነው ብቻህን አይደለም ሆነ የምትንቀሳቀስ እስቲ ነው ያለው፣ ከማን ጋር ነው የተቸገሩ ሰዎች ላይ እና በጣም ቆንጆ የሆነች ሴት በመቅረብ እና ፎንቃ ፎንቃ በመስራት በመቀረጽ፣ ምናምን ምናምን ነገር እንደዛ እስቲ በራስ አሉ ናይ በራስ ኪሎ ቀንሳል፣ ወፍራም ነበርኩ አልክ አሁን ቀንሳል። ወፍራም የነበርክበት ሰዓት ምንድን ነበረ? ዲፕሬሽን ነበረብህ ምናምን። አንተ ካወራሁ ነው እኔ ፈልቼ አንተ ኢንተርቪስ ካዳመጥኩ ነው። ስለዚህ ምን ለውጥ አለ ስል ውፍረት ቀንሳ እስኩት ጥሩ ነው። ውፍረት መቀነስ ግን በሕይወት የሆነ ኮመን የሆኑ ለሕይወት አስፈላጊ የሆኑ ነገሮችን ሰርታ ነው ስትሄድ ማሚጋን ይገባሁ ሁለት ቻንስ የማሚን መኒ ማንቀሳቀስ ተችሎ ቢዝነስ ውስጥ መግባት የሚገባ ጭንቅላት የሌለ አንተ ብር አንተ ብር ብር እጅ ላይ ኖረ አይዲያው ከአንተ ሆኖ ሞቲቬት እነዚህን አጋጭተህ ሰው መሆን ያቃተ ሰውዬ ምንም ደሃውን የደቡብ ላይታን እና ኢትዮጵያን ህዝብ ትመክረዋለህ። ያጣው እኮ ሰው እኮ ብር እኮ ነው የኔ ወንድም፣ ገንዘብ እኮ ነው ያጣው። አንተ ሁለቱም ኖረህ ሰው ያለውን ከሰውዬ አሩ ኬልሜ የቤተሰቦችን ገንዘብ አልፈልግም፣ በራሴ የመኖር ነው ፈልግም በቤተሰቦች እኮ ኮ መጀመሪያ እኛ ገንዘብ ለማግኘት ነው ስንት ሺህ ኪሎ ሜትር እኮ ጀርመን የመጣ ነው። ይሄ እናንተ አይዲያው ጠፍቶ መሰለህ። ብዙ ደግሞ ገንዘብ ሳያገኙ ከዜሮ ዜሮ ሳንቲም የተነሱ ሰዎች ጋር እኩል መወዳደር አትችልም። የሰራሁም ነገር በእኔ በኩል የሰራሁም ነገር የለም። ይሄ ይሄ ልጆቹን መግደል ይሄ ልጆቹን መግደል ነው። እንዲያውም አንተ መወዳደር ካለብህ ውጭ ሄዶ ውጭ ሄዶ ከከሰሩት አገር ውስጥ ሆኖ ከከሰሩት በቤተሰባቸው ሀብት ያልተጠቀሙ ያልተማሩ ከንደነዚህ ደረጃዎች ከንደነዚህ ደረጃዎች ተወዳደር። ሲሪየስ ሲሪየስ ያ ብዙ ቻንስ ኖራችሁ ካልተጠቀሙት ያ አፕዳውን ከሚል ከነሱ ነው መወዳደር ያለብህ። እኔ እንደዛ ነው እንጂ እነዚህ ህይወታቸውን የለወጡ ስንት ነገር የለወጡ የራሳቸውን ምናምን የከፈቱ እኔ ከራችሁ ጋር ስትቆም እኔ ሲሪስ ራችሁን ያሳነስክብኝ በነገራችን ላይ ምክንያቱም ይዝደበስተዋል ራችሁ በ የራሱን የሆነ ነገር ያደረገል ይችላል ኢቨን ራችሁ የሆነ እህቱን ፈልጎ አምጥቶ እህቱን ድታውት በሌላው ሌላው እሱ ሰው ሲሆን ቀናፊ

እዚህ ጋር ደግሞ በሆነ ነገር የሆን ነገር እናደርጋል። ስ ደግሞ በዚህ በቲክቶክ ቢኮዝ አም ቲክቶከር ክሬት ስለሆንኩኝ ነው። ዜና አንተ አትችልም፣ ምክንያት ለእኔ ወዳቂ ለዚህ ለዚህ ግን ምናልባት አታፍርም እኮ አዱ እንደ ደቡብ ሕዝብ ደቡብ ላይ ሊወጣልህ ይችላል። ምክንያቱም ደቡብ ቲክቶክ የሚከታተል በጣም ር እና የነሱን ልጆች ስለደገፍኩ ወይ መሬቻ ላይ ሄደ ጫፍ ጫፍ ስላልክብናም እንዳትረሳው፣ ይሄንን ነገር እንዳትረሱት የሱ ደጋፊ ናቸው። ይህን ነገር እንዳትረሱት። አዶናይ መውጣት አለ። ከውድድሩ መውጣት አለ። ባይሆን አዶናይን ሌላ ቻንስ የምትሰጡት ከሆነ ከሁለት ዓመት ከሶስት ዓመት በኋላ አዶናይ፣ ትላንትና ከካናዳ አይሆንም ብሎ በሶስት ዓመት ውስጥ ምን አደረገ? ምን ተለወጠ? ምን ሰራ? ከዛ በኋላ አይደለም ቲክቶክ አዋርድ ላይ ያ ሌላ ትልቅ ኢትዮጵያ ውስጥ ከተለወጡ ሰዎች ተብለ ብትቀር፣ አም ሀፒ አይውሹ እግዚአብሔር ምስክር ነው የሚል ከዛች ትላንትና ከቤት ወጥተ በረንዳ አድረ ተመልሰ ኢትዮጵያ ገብተህ ምናምን ገና ፕሮሰስ ይፈልጋል። ፕሮሰስ ካልሆነን ለአንተ የማይጠቅሙ እነዚህ ውሸታሞች ናቸው። ቲክቶክ አዋር አዶና ጊመረ ምን ምን ስላለ ምን ላቭ ስትሪም ተጫውተ ጌም ተጫውተ አሸንፈሃል ምን አደረግ። እንዲያውም ኢትዮጵያ ህዝብን ያነሳ በራስ ጊዜ ወድቅ ከዛ ደግሞ መልሰ ለእኔ ስትሉ አደለም ዋሽተ፣ እንዲሁም አጭበርብረሃል። አሁን ይቺ ራሱ መውጣት እንዲሁም አጭበርብረሃል። በዚህ አይነት እኔ እንዲሁም ዝም ብዬ ነበር አጭበርብረሃል። እኔ ተቸግሬ አይደለም ግን እናንተን ለመገመት ነው አልክ ዩ ማጭበርበር ነ ይህ ማጭበርበር አይዶንት ሄት ዩ አይዶንት ላቭ ዩ ቢኮዝ እኔ ለማንም ላብም ሄትም የለኝም፣ ሪስፔክት አለ ግን በእንደዚህ አይነት ነገር ስንመጣ ግን ማውራት አለብን። ልክ አይደለም፣ ይሄ ልክ አይደለም። ኢትዮጵያ ውስጥ ያሉ ልጆቻችንን እንደምንም ብለን ወደዚህ እንዲመጡ ያደረገን ሶሻል ሚዲያ ከቆረቆሮት አንዱ ነው። አንዱ መከራዬን አሬን በልቼ ግማሽ ህይወት የኖርኩት እዚህ ላይ ነው። ኦልሞስት ኦልሞስት ሰርቲን ይርስ ዋን ሰር ይርስ ብዙ ነገር ናጥቸበታለሁ። ብዙ ነገር ደግሞ ተምሬበታለሁ፣ አግኝቼበታለሁ፣ አለም ያጣት። ስለዚህ ዩ ጎ አውት ተንክ ዩ አሌክስዬ ዩ ጎ አውት። ባይሆን ከሶስት ከአራት ዓመት በኋላ ሜይ ቢ ከአንድ ዓመት በኋላ የማሚን ብር አንቀሳቀስ፣ ማናጀር ሁን፣ አግዛት፣ ቶፕ የሆቴል ቢዝነስ ስራ ወይም ሌላ አይዲያዎች። ምክንያቱም እናቱ እናትና አባት ጋር ብር አለ። የኢትዮጵያ ህዝብ ያጣው አይዲያ አይደለም ብር ነው ያጣው። መንግስታችን ብር አትሆኖ እንደዚህ የሚሆነው በእነዚህ አይነት ስራ ከ10 ዓመት በኋላ ሚሊዮነር ተብለ ማየት እፈልጋለሁ። ምክንያቱም ጥሩ ቻንስ አለ ጥሩ ቻንስ አለ። እኔ እንደው የሚሰማውት ለልጆቹ 36000 የቤት ክራይ መክፈል አልችልም፣ ክፈሉልኝ። ማን ጠይቀ? መክፈል ካልቻልክ እንደ ሌላ ሰው ይኖሩ አለቅ። ለምንድነው እነሱ ከሆነ ሀገር አምጥተህ እዚህ ተከራይተህ ምታኖሩ? ለምን ቀያቸው ላይ መንደራቸው ላይ አያድጉም? መለመኛ ለምንድነው እምታረጋቸው? እኔ አይገባኝም። አንዳንዴ አንዳንዴ ዝም ምስል እኔ ጭቅጭቅ ስለማልፈልግ ነው። መለወጥ ካለበት ብዙ መለወጥ ያለባቸው ነገሮች አሉ። ልጆቹ ድህነት እንደ ኢትዮጵያ ሁሉም ነው። ግን ድህነት ማለት የሚማሩበት እዛው ቄያቸው ላይ እዛው ወላይታ ላይ ምንድነው? ሠላሳ ስድስት ሺህ ብር ግድ ክፈሉልኝ። እነሱ ምንድናቸው ነው 36 ብለን፣ ቤተሰቦቻቸው ጋር አያድጉም? ለምን ቄያቸው ላይ አያድጉም? ለምን አንተ አስፈለካቸው ባይሆን ወደ ቤተሰቦቻቸው የሚሄዱበትን መንገድ እዛው የሚማሩበትን መንገድ የቤት ክራ ለምንድን ነው ሌላው ለነሱ 36 ሺህ ብር ለቤት ክራ የሚከፍለው አይ ዶን አንደርስታንድ ዚስ ፒውፕል ዚስ አፍሪካ ፒውፕል ዚስ ኢትዮጵያ ፒውፕል ጋይስ አይ ዶን አንደርስታንድ ዩ እኔ ከሌለኝ ለንገ ቤተሰቦች ፍራሽ ማንጠፌ ታቸው ተኛለሁ መሬት ላይ ከዛ በራሴ ለመነስ የምትረዳኝ ከሆነ በሌላ ነገር ርዳኝ ተሽኖር፣ ከዚበቃ እየት ሀብታም ምናምን ስፖንሰር እየሆን ለምድን ለስፖንሰር ከሆነ የኢትዮጵያ ሀብታም ለሁሉም የወላይታ ልጆች ስፖንሰሩ ናቸው። እነሱ የተለየ ትምህርት ያገኛሉ። በን ትምህርታቸው ላይ ተጠረከር፣ ጥሩ ትምህርት የሚያገኙበትን እዛ ጥሩ ምግብ የሚያገኙበትን ከቤተሰቦቻቸው ጋር ቤተሰብ ፍቅር አግኝተው የሚያደርገው እንደሱ እንደሱ ይነት ነገር ነው መስራት እኔ አይመቸኝ ልርዳ ተብሎ ከሆነ ቦታ ወይ እራስ ጋር ማለት አብረሃቸው መኖር ልጅ ከሌለ እንደ ልጆች ያቸዋለሁ እንደ ወንድም አሳድቃቸው ፋሚሊ ይፈልጋለሁ ካል ግን፣ ለምን አስፈልግ ለምን ብቻ ለምን ሰው ካለ ሰው እንትን ይልባሃል። ጋይ አንድ ጊዜ ምን እንደሆነ ታውቃላችሁ? ይህ እንኳን እንትን ነው አሜሪካ እንግላንዳዊ መሰለኝ እና በበጎ አድራጎት ገብቶ አንጎላ ውስጥ ቅርብ ቀን ያየሁት እኔም እራሱ በጣም ታዋቂ ረጂ ነው። በጣም ታዋቂ እኔ ብዙ እርዳታ ምናምን እኔ አይመቸኝም። በጣም የተበላሸ ጊዜ ላይ ገብቶ መንደር ውስጥ ትምህርት ቤት ምናምን ብሎ በቃ ብር አሰባስቦ ምናምን ነገር ትምህርት ቤት ብሎ የሆነ ዝም ብሎ ትምህርት ቤት ሰርቶ እሱ እዛው እየኖረ እያጨሰ ልጆቹን በሙሉ አልደከላቸው ስንት ወንዶችን አበላሽ ስንት እና አሁን ሊሆነች ጋዜጠኛ እዛ አካባቢ ትሄድና ተጠቃቸዋለች። እንግዲህ አከል ያከል የሚባል ኮ ብር እየተቀበለ እያሰባሰበ ለእናንተ እንትን እያለ ነው። አረኛ ይተነው አናቅም አቅም የለንም እሱን የመክሰስና የመፈለግ ልጆቻችንን ቀዶ ቀዶ ጨርሶ ታዋቂ ሰው እኮ ልጆቻችንን ደፍሩ። ልጆቹ ሲጠየቁ ኑ ዋና ልውሰዳችሁ፣ ኑ ልጋብዛችሁ፣ ኑ እንደዚህ ላርጋችሁ እያለ ለሊተኝተን የሆን ነገር እያጠጣ ጠዋት ስንነሳ መንቀሳቀስ አቅቷቸው ወንድ ህፃናት በሙሉ ደፍሮ ማለት ነው። ጋይስ መርዳት ትፈልጋላችሁ? እንደ ልጆቻችሁ የምታይ ከሆነ ስእኔእንጀ ከባድ ነው ግን ከቂያቸው ማስነሳት ሴቶችም እንደዚህ ላሳድግ ብሎ ወስዶ አስረግዞ አስረግዞ እንትን ያለም አለ እና ማሳደግ ከፈለጋችሁ እንጃ፣ ብቻ ከባድ ነው። ጥሩ ሰው የለም እያልኩኝ አይደለም። መልካም መልካም ረጆች አሉ፣ ግን ትንሽ ይከብዳል። እና ግን እኔ ይሄ ልጅ ለምን ብቻውን እንደማይሆን ግራ ይገባኛል። ለምን ብቻ ንማቶ ነው? ዋትስ ሮንግ። ምክንያቱም ጥሩ ቻንስ ነበረ ካናዳ ላይ የመኖር ለምንድን ነው እንዲሆንከው ጥያቄ ፈጥሬ ገባቸው ይህን የመሰለ ሀገር ትታችሁ ሁለት ነገር ነው የገቡበት። አንድ ጥሩ ባክግራውንድ እንዳለው ሚሊ ፋሚሊ ባክግራውንድ እንዲ እያለው ሰርቶ መለወጥ ተምሮ መለወጥ ሲችል፣ በቃ በእነሱ መተዳደር አልችልም ካልክ አትሊስት መማር ትችላለህ ወይ ፋሚሊ ያደረሰበት ነገር እንዳለ አይሉ አላቅ ቤተሰቦች ጋር ወደ ምንማር ትችላሉ አይ ሚበለ ደግሞ ውጭ ከወጣ በኋላ ውጭም የመለወጥ ቻንሷል

ሞር ኦር ኖት ሞር ምን አገባኝ። እኔም ማውራው ስለ እንትን ነው፣ ስለ ቲክታክ አዋርዱ የማውራው ስለ ቲክታኩ የማውራው። ከዛኔ ደግሞ ባክግራውንዱ ሳየው እነዚህላ ማንም በባህር የሚሞትበት እዛ ሃገር ለመግባት እሱም ይቻላል። እናተ ቤት ሆነ እኔ አሁን እንደሱ አይነት ቤተሰቦች ወላጆቼ የዛሬ ና ያርገው እና የኔም እንደዛ ነበሩ እድሜ ላይ አድግ ባዶ አስቀረን እንጂ እኔ ልክ ጥሩ ትምህርት የት ነበር መማሩ? ልክ ቤታችንን ወስዶ መንገድ ላይ ሲጥለን ነው። እግዚአብሔር ይመስገን ዳይም ኩት ጫማ ራሱ ያጣ ማለት ነው። እና እንደዚህ አይነት ፋሚሊ ባክግራውንድ የሌላቸው ብዙ ሰዎች አሉ። ዋይ ለምንድን ነው ያልተጠቀመበት? የሆነ ሰምቲንግ ሮንግ ካለው ማለት በቃ ባግራውንድ ላይ ሰምቲንግ ሮንግ እና ጥሩ ስሜት የለኛ እንዲያሸንፍ አልፈልግም። ማለት እንዲያሸንፍ ነው የምፈልገው፣ ወይ ናውኑ ወይ ራቹን ወይ ጃሚናት ወይ ዮቲናት ምናምን አይነት ነገር በቃ ኢትዮጵያ ውስጥ ያሉ እንደ አሁን እንደ ዶክተር አብይ ካለ መኪና በጣም ብዙ ችግር ያሳለፈ ሰው ነሱ፣ ምን አይነት ነገር እነሱ ነሱ ኢትዮጵያ አገር በቀል ነው የሚደግፈው መበረታታት ያለባቸው ምክንያቱም አገር እንድታርገ ከፈለገ አገር በቀል ነው ማይደለበት። ገና በሶስት ወሩ ገብቶ ስንት ተከፈለሽ? ማን ከፈለ? አይምሮ ነው የሚከፍለኝ። እኔ ይሄ ነው እኔንም የሚያስበላኝ የምጠላው በዚህ ነው። አልናገርም እላለሁ፣ ግን ያሳዝኑኛል። እነዚህ እውነተኛ እውነተኛ አያችሁ፣ ለእናንተ ለእናንተ ራሱ ለተጨቋኞች የዛሬ አስራ ዓመት ለፍልፌ ዛሬ የምትሰድቡ ግ እንደዚህ ያሳዝናችሁ። አሁንም አልተውኩ፣ አሁንም እኮ አያገባኝም፣ ስትጨማለቁ ማየትና መሳቅ ነው። ግን የምወዳቸው ልጆች አሉ፣ እኔው ራሴ እዚህ ጋ ያሳደግኳቸው ናው ጀርመኒ፣ እነዚህ ጌት ልጆች ስላሉ ኦኬ